ውድ እና የተከበራችሁ ጠይባ ሚዲያ ቤተሰቦች አበይቦች፣ እንዴት ናችሁ? ደህና ናችሁ? ደህና ነን፣ አልሐምዱሊላ። ዛሬ ደግሞ እንግዲህ በአዲስ ቪዲዮ ብቅ ብለናል። አዳዲስ እህቶች ጋር ሁላቸውንም ታውቋቸዋላችሁ ከስደት እህታችን እንግዲህ ሁላችንም ሀይቅ ከቀው አካባቢ ነን። ዛሬ ደግሞ እንተዋወቅ ብለን በአዲስ ቪዲዮ መጥተናል ማለት ነው። መንሱራዬ መንሱራ ዩቱብ ታቋታላችሁ። ፋፊ ዩቱብ፣ ጦይባ ዩቱብ እንግዲህ በሀይቅ ማለት ነው። ሁላችንም ሀይቅ ነው ያለ ነው። እወቁን ቤተሰብ። ለነገሩ ብዙዎች ታቁናላችሁ ማለት ነው። ሀባይዞች እና ላይክ ሰብስክራይብ እያረጋችሁን እኔንም አበረታቱኝ እላለሁኝ። እህቶቻችን እስኪ ዛሬ በቃ የሆነ ምን ልጠይቃቸው እስኪ፣ ምንድን እንዲጠይቃቸው ትፈልጋላችሁ ማለት ነው። አንቺ ደስ ያለሽ ነገር ጠይቂኝ። አዎ፣ እሺ። ሀዲ ዩቱብ እንዴት ነው? መቼ ጀመርሽ? እንዴት ነው እስኪ ያለው ነገር አሪፍ ነው ወይ? መቼ ነው ጀመርሽ? እድሉ ስለተሰጠኝ አመሰግናለሁ። ስደት ዩቱብ እባላለሁ። ይባ የህት ቤተሰቦች እንግዲህ እንዲ ታበረታትኝላለ። በቅርኛው ዩቱብ እንግዲህ ከስደት ከተመለስኩ ጀመር ሁለት ወር ከምናምን ይቸብኛል። አሪፍ ነው ዩቱብ ማለት ነው ያው ያደክማል። አገር ሁናችሁ ትንሽ ይከብዳል። ነገር ግን ተቋቁሜ የዝ ደርሻለሁ ማለት ነው አረብ ጎበዝ እናመሰግናለን። አሁን ሞኒታይዝ ሆነሻላ? አዎ ጎበዝ። እህታችን እንግዲህ አጠንክሯት፣ አበረታቷት የኔ ቤተሰቦችም ማለት ነው። መንስራዬ መቼ ነው የከፈሽ ዩቲዩብ? እንዴት ነው? አሰላሙ አለይኩም ወራህመቱላሂ ወበረካቱ ዲና የተከበራችሁ የጦይባ ቤተሰቦች፣ ሰዎች እንደምን አላችሁ? በያላችሁበት ሰላማችሁ ይብዛ። እኔ መንሱራ ቲዩብ እባላለሁኝ። የምታቁኝም አላችሁ የማታቁኝም እንግዲህ፣ የጦይባ ቤተሰቦች አበረታቱኝ። እንደናንተው የመዳም ቅመም ነበርኩኝ። እንግዲህ ዩቲዩብ የከፈትኩት እዛው በመዳም ኩሽና እያለሁ ነው። እንግዲህ ሀገሬ ገብቼ ሰርቼ አድግበታለሁ ብዬ ከፍቻለሁኝ። አሁንም አንዳንድ ቪዲዮችን እየለቀኩ ነው። እናንተ ከጎናችን ሆናችሁ ሁላችሁንም ሁላችንም ገድፋችሁ አበረታቱ፣ ከጎናችሁ ሆኖ እላለሁኝ። እንግዲህ ጦይቤ እድሉን ስለሰጠሽን አመሰግናለሁ፣ አመሰግናለሁ። እስኪ አንድ ጥያቄ ኢትዮጵያ ሆኖ ይሻላል ዩቱብ፣ ወይስ በመዳን ኩሽ ነው ያኔ? ማንኛው ይሻላል ትላላችሁ? መንሱራ ዩቲዩብ ለመስራት ለመስራት አሁን አረባ ሀገር እያለን ሀገራችን ዘና ብለን እንደፈለግን ወጥተን ቪዲዮ እንሰራለን ብለን እናስባለን። ግን አገር ስንመጣ እንዳሰብነው አይደለም። የሰላሙ ሁኔታ ያግደናል፣ ወይም እንደፈለግን ወጥተን ካሜራ ለመቅረጽ ብዙ ሰው አይመቸውም። ለምንድን ነው የምትቀጭን ምንድን ነው ምናምን ብለው ወይ ወደ ፖለቲካው ሊወስዱት ይችላሉ። ና አንዳንድ ቦታ ላይ ፈቃድ ካለለ የሚቃወም ሰው ስለሚኖር ትንሽ ያስቸግራል ማለት ነው። በመዳም ኩሽና የሚያስቸግረን ነገር ያው ከስራው አኳያ ሰዎቹ ይቆጣሉ አይቆጡም የሚለው ነው እንጂ በዋይፋይ ችግር የለውም። እንደፈለግን ላይፍ ገብተን ብዙ ቤት እንሄድ ነበር አይደለ? ሰብስክራይብ እንደራረግ እየተባባል ብዙ ቤት እንገባ ነበርና እሱ ይመቻል ብዬ አስባለሁ። ሀገር ደግሞ ያው ትንሽ ለመንቀሳቀስ ከወቅቱ አኳያ አስቸጋሪ ነው። ያው ያው ይሻላል እ የመዳም ኩሽና ይሻላል ነው የምለው። ለምን እንደዚያ ይሻላል የምለው? አሁን ዳታው ሀገራችን ላይ ዳታውም ያስቸግርሻል እዚህ ማለት ነው። ኔትወርኩ መዳም ኩሽና ሙሉ ዋይፋይ ስለሆነ ኔትወርክ አያስቸግርም። ሌትም ቀንም እንደፈለግሽ መስራት ትችያለሽ ማለት ነው። ስራሽን ከጨረሽ አሁን እዚህ ኔትወርኩ በቃ ዳታው ታትጠቀሚበት ሊያልቅ ይችላል ያዳታ ማለት ነው። ቪዲዮ ሳትሰሪበት የዛ ጊዜ ክስረት ነው የሚሆነው። እና እዛ ይሻላል ብዬ አስባለሁ። ይሻላል ያው ነፃነቱ ትንሽ አገራችን። በእርግጥ እዛ ሆነን ስናስብ የሆነ ሂሌን እኮ እንሰራለን፣ ስራችን ነው ብቻ ይመስላል ነው የምንሰራው ብለን ነው የምናስበው። ግን እዚህ ስንመጣ ደግሞ ብዙ ነገሮች አሉ። ወጣ ብለን ለመስራት ተገናኝተን ለመስራት ደግሞ ዛሬ እንግዲህ በስንት መከራመ ተገናኘ ነው ማለት ነው። ተገናኝተን ለመስራት እራሱ የሆነ ስራ በቃ። የሆነ ምን አላድነ ብዙም ያግዳችሁ ነገሮች አሉ። ሁላችንም ጎጆ እየመራን ስለሆነ የኔ የኔ ሲጎል ያዋት ወደ ሲሞላ በቃ አንገናኝምና ዛሬ ስለተገናኝ እንደት ደስ ብሎኛል። እስኪ ወደ ፋፊ ዩቲዩብ እንሄድ። ፋፊ ዩቲዩብ ዩቲዩብን መቸ ነው የከፈሽ? እየበረታሽ ነው፣ እየሰራሽ ነው። ፋፊየንም እንግዲህ እንዲታጠናክሯል እላለሁኝ። አሁን እንትኑን ቻናሏን አስቀምጥላችኋለሁ ማለት ነው እህቶቼ። እስኪ እንጠይቃትና እንመለሳለን እለውን ነገ ተገነውመን የችኔ ው መዳምኩሽናሁኝኔ የከፈትኩት እናሽናትነው። ያው መጣሁኝ ነው፣ ያው እየሰራሁ ነው። ምንም አለልም፣ ግን ብዙ ልዩነት አለው። በጣም ዳታ ያስቸግራል። እነዚህ እዛ ሆነን እንደ ልብ እንዞራለን፣ ጓደኛ እናፈራለን። እዚህ ግን አይቻልም፣ አይቻልም በዛ በዛ መልኩ ያው እንግዲህ ቅን ህንፎችና የተወሰኑ ጓደኞቻችን እነሱ ናቸው እንጂ የሚያበረታቱን። እዚህ ደግሞ ያው እንደ ልባችን ታውቃላችሁ፣ ቪዲዮ ምናምን ወተን መቅረጽ አንችልም። እንዳሰብነው አይደለም። እዛ እያለሁ እኔም በደንብ ደህና ነበርኩ። አሁን ግን ትንሽ

ው ጀማችን ጀማ ብንሰራ ይደስ ይለኛል። ምንም ሀይቅ ውስጥ ነ ሁላችንም ያለነው ምንም ቢርቅም ምንም ቢሆን አለ እን ካሳምንበት ደግሞ ከሳምንት አንድ ቀን ሆ የተገናኝ ብንሰራ እና በጀማ ብንሰራ ብዙዎቹም የሚን የሚጠይቁን ስለሆነ ብንሰራ ላለሆይ ያው ከአንድ ሁለት ይሻላል። አይዲያ ብናመጣ የሆነ ነገር ብንሰራ ላለሆይ እኔ ያው ስድስት መልሼን ላለመሄድ ጠንክሪ እንግዲህ ምቶች ስለበዙ ያው ዋይፋይ ገዝቼ ያመቱ ሞላሁኝ ና እየሞከርኩ ነው ያለሁት። እንዳላችሁ ስ ኔትወርኩ አይሰራም። እኔ አሁን ጧጧት ነው እንጂ ላይ የሚያስገባኝ ማታ አያስገባኝ። ሶስት ጊዜ አራት ጊዜ በአንድ ሰዓት ውስጥ ሶስት ጊዜ አራት ጊዜ ይነቅረኛል ማለት ነው። እና ኔትወርኩ ቢዚ ነው ማለት ነው። ዋይፋይ አሁን እንደዛ ሲሆን ሽ ያናድሻል። ለምንድነው የሞላሁት? እንዴት ቤካ ተጠቀምኩ ነው ያለሽ ና ብዙ ነገር ያጋጠማል ያው አለ ሀገራችን ሰላም ያድርግልን ከሁሉም በላይ አላህ ሰላም ካደረገልን እንድነ እንደፈለጉ ተንቀሳቀሰን ለመስራትም ሆነ የሚፈልጉትን ነገር ለራሱ ተከታዮቻችንን ለማሳየት ሁን ትችላለን ማለት ነው። ግን እሳ በአሁኑ ባለንበት ሰዓት የምንተነፍሰውን ነገር እኳ እንትን እያለ ነው እየቆጠርን ነው የምንተነፍስ። በጣም ያወራውስ ነገር ምን የተደረገኝ ይሆን ብለን የምንልበት ሰዓት ላይ ደርሰናልና ያለንበትን እኛ ነን የምናውቀው። እንግዲህ ፈጣሪ ሀገራችን ሰላምነት ያስገኝ። እናመሰግናለን እህቶች። እንግዲህ እነዚህ አራቶችንም አራታችንም የሀይቅ ብርቅዬ እህቶች ነን። እንሻላ ከአሁን በኋላ ደግሞ እየተገናኘን በሳምንት ሀዲ እንዳለችው በሳምንት አንድ ቀን የሆነ ቀን በቃ አመቻይተን በአንድ ላይ ተገናኝተን የምንሰራበት የምንቀናከርበት ቀን አድርገን እንመጣለን ወደ እናንተ። ሰብስክራይብ ላይክ እያደረጋችሁ ሁላችሁንም የሁላችሁንም ቻናል እኔ አስቀምጠዋለሁ ማለት ነው። ሀባይጎች አበረታቷቸው፣ አበረታቱ። ይላለሆኝ ሰላማችሁ በዚህ በል አሰላሙ አሌኩም ወረመቱላ በረከቱ። አሁን እኮ ሪሞት ቢኖር እዚ ሆኖ ይጠፋ ነበረ ነበረ ሁ ይሄ አላቀንትን ዘግቶናል።